ሳልገድ ሳልገድል ማልሞት። ይኸውልሽ መጠንቀቂ ይኖርብሻል። አሁንማ ከአባትዬው ነው የምጀምረው። ምን ልታረጊ? የማደርገውን አሳይሃለሁ። አትነግሪኝም? የተናገርኳቸው ነገሮች ተሳክተ ያውቁ። ይሄንንም አንተ ሰለንክ ነው የምነግርሽ። ቆይ ሁሉንም። ለምን ከሱ ትጀምሪያለሽ? ልጁ ምን አለው? ዋናው እኮ ሰውየው ጋር ነው። ታዲያ መጀመሪያ ሰውየውን አታገቢም ነበር። ካሌብ ተማሪ እያለ ነበር ሚስቱ የሞተችው። ከዛን ጊዜ በኋላ ይሄ አላገባ። ከሰውየው ማንነት አንጻር አሁንማ፣ ቀንድ ያለው ሴይጣን የሆነን እየመሰለኝ ነው። እባክህ አትመጻደቅ። አሁን ማመን መጻደቅ ያለኝ አንድ አይነት ሆነን እኮ ከተሻለኝ። ቲና አባዬ ቤት ውስጥ ያስጠላው ድረስ ሁሉ ነገር ሰልችቶታል። እኔ ምን አልኩ? ነገሮች ልክ ባልሆኑ መንገድ እየሄዱ አባዬ በፖሊስ ጠራርጎ ላያስወጣን ይችላል። አትርሳው እንጂ ሚስትህ እኮ ነኝ። ሚስትነት ይችላል እንጂ ለአባዬ አይደለም። ቤቱ ደግሞ ይሱ ነው እኮ። ሜዳ ላይ ወደቂ ምን እና አጎ የሰው ቤት ውስጥ ግግም ብለሽ ተቀመጭናል፣ ነን ቆይ፣ አታስቢም። እንደ መሀይም ነሽ። አትስደበኝ ካሌብ። እየሰደብኩሽ አይደለም፣ እየነገርኩሽ ነው። እሺ፣ አጨጅቀኝ ከቻልክ ደግሞ ጁስ ሰራለኝ፣ ትሁት ደግሞ ቡና ታፍላለኝ። እሺ፣ አባዬ ምን ያደርግልሽ? እኔ ጁስ ልፍጭልሽ፣ ትሁት ምን ታደርግልሽ? እየቀለድኩ አይደለም። እ ያገባሃል ብዬ ሳይሆን ስነሳ ስለሚያዞረኝ ነው። ትሰምኛለሽ? አሁንም ቢሆን እየሞች ትነሻለሽ እንጂ ከዚህ ቤት እስካልወጣሽ ድረስ አንቄ ነው የማስጨንቅሽ። ለምን እንደዚህ ክፉ ትሆናለህ? እንዲህም ደጎኝ አላቀ በቃ አስጠልትሽኛል። ጠልችሻለሁ። አውቃለሁ፣ ያችን ልጅ ወዳሃታል። በጣም ደስ ትል መልኳ ብቴ ስርዓቷ ሁሉ ነገሩ ዱርዬ ጋር ባትሆን ማ ኑሮ። እኔ እያለው ባለ ትዳር እንደሆነ እያወቀች እዚህ ቤት ዘውግ ብላት አትመጣም ነበር። ሁሉንም ነገር ነግሬያታለሁ። ከቤት ላስወጣት ነበር አልካት? አላልኳትም። እንደምትማግጭብን ግን ነግሬያታለሁ። ከማንበ እሱንም አውቃለብኝ። አይ እኔ እንዲህ አላደረግኩ ጉዲ ሲያወጣ ከዚህ ቤት ብትወጪ ጥሩ

ስገንዘቡን ለሚስት ስጦታ ሰጣት። ስለዚህ አብረ ሰላም እናወርዶ እያለች ነበር። እሱ ግን እጅግ በጣም ተናዶ ስለነበረ አነቀ ናዜና ራሷን ትስታለች ማለት ነው። አባዬ ካሊብ እንዴት እንደዚህ ታረጋለን? ነግሬ ነበረ ከሱ አረቤት ነበር እያለ ያኔ አባዬ ቆይ ብትሞትበት ምን ታው አው ብትሞት መሞትችሁ ነው የሚባሉ ነገር ግን ለልጅ ሰበብ ትሆናለች እንዴ አባዬ፣ እሷስ በጣም እኮ ነው የምታዛዝን እያለ ልጅ እኮ ነች እያለ ልብን ትበል እሷስ፣ ሞት ነው የሚገባት ከልጄ ይልቅ የራሱ ራሱ ግንባሩን ብዬ ብገላት ደስ ስለኝ ነበር፣ ግን ልጄ ወንጀለኛ እንደሆን በጭራሽ አልፈልግም እያለ ስናደል ነበር። ዳኒ ትት ጋ ሄደ ሄዶት ውት ቆይ፣ ምን እየተፈጠረ ነው? ምኑ አባዬ በጣም ጨካኝ ሆናል፣ ብትሞት እኮ ብሎ ተመኘው። ቆይ አንተስ ለምንድነው ከዚህ ማትሄደው? እያለችው ነበር። እኔ እኮ ቤት እየፈለኩ፣ ቤት እየፈለክ ነው እርግጠኛ ነው ዳኔ። ቤት እየፈለግኩ ነው። ስለዚህ በቅርቡ ከዚህ ይሄዳለሁ እያላት ነበር። እንግዲህ እሱን አብረን እናያለን እያለችው ነበር። ነገርግን እንግዲህ አንቺ ማሁን ነገር ጀምር እናንተ ናችሁ ቆበ ግድ ሰው ላይ ካልጠቀመጥኩ እያላችሁ ሰው ቤት ላይ። ከዛ ቲና አሁን ደና ነሽ ብሎ አባዬ እየጠየቃት ነበር። ልጅ ገሎኝ ነበር ልጅ ላይ ሰባቦንሽ አሁ ወድሻለሁ፣ አፍቅርሻለሁ ብሎ እኮ ነበር። ከዛ በኋላ መልሶ አይ በቃ ምንድነው አይልም አይ ብሎኛ ለባዬ እሱ ልጅ መጨረሻ አይልም ብልሽ እንኳን ሰክሮ ነው እንጂ ከልቡ አይደለም ብላ ትነግራለች። ቲና እጅግ በጣም ተናዳለች እያስመሰለች ነበር። ምክንያቱም አሁን ጋ ይቅርታ እንዳደርግልኝ ብላ እሱን እየተመሰለች ነበር። እና ታመምኩ በማለት ምክንያት ነገር ግን ስታስመስል ነበር። ሽማግሌማ እገላለሁ

ስለዚህ እባክሽ ፍጭ ፈልጋለሁ፣ ጊዜን አታቃጥብኝ ያያለት ነበር። እንዶም ቴና እሱ ህልንን ለምን ታመጣዋለህ ብላ እየጠየቀች ነበር። እንግዲህ ህልን መልካምና ጥሩ ልጅ ነች። ምንድን ነው የነገርጋት? እንድንፋታ ነው። አይ እንደማገጥግብኝ እኔ ከማን ጋር እያለች ስ እንደሞዱ ወቅ እንዴ እንደማገጠባህ እንደምትማግጥበት እንዳወቀ አወቀች ማለት ነው። አባየትዶ ነው። በጣም ተጨነቁ። ወጥተው ስለቀረ ማለት ነው፣ ካልብም ተጨነቀ። ከዛ አባዬ መጣ። አባዬ ደህና ነው፣ እራት ላቅርብ እንዴ እያለች ነበረ ትሁት። አይ ትሁት እኔ በልቼ ያለው እራት እናንተ አቅርባችሁ ብሎ እያለ ነበር አባዬ። ደህና ነው ግን እያለ ካልብ ላይ በጣም ስለተናደደ ውጭ እያመሸ ነበር የሚገባው። ምክንያቱም ቲና ለመግደል አንድ ብቸኛው ልጁ ስለሆነ እሱም እስር ቤት ሲገባ መቋቋም አይችልም። በዛ ተነዛ አባዬ በጣም ተጨነቀው ማለት ነው ዲና እንግዲህ አንቡኛ ጠው ማለት አልተሻለም መዳት ሽን ነገር ጨርሻለች እያላት ነበር ስለዚህ ተባክሽ ከዚህ ቤት እንጣ ውጪ አባዬ እንደኛ ከቤት ልካን እንደ ፖሊስ አንተ ከቤት ጥራርገው ያስወጣናል የሰው ቤት እኮ ነው የአባቴ ቤት ነው እንጂ የኔ ቤት አይደለም እና ጎዳና ለጥለን ነው እንዴ እንግዲህ የሰው ቤት ድርቆ መቀመጥ ትርፉ ይሄ ነው ህግ ስር ህግ ራሱ ከቤት እንድትወጪ ያዝሻል እንጂ እና ዛሬ ነገያሽ እንድታታልኝ ነው እንዴ? ቆይ ጠብቀኝ፣ እሰራላችኋለሁ እያለች እንግዲህ። እሱ የሚፈልገውም ገዛ ትሰጠውና እንግዲህ አባይ በሳት ትወጣለ። ሰዓቱና የምገባበት የሚወጣበት ተተባበቀና ጨርሶ ትለዋለች። እንግዲህ እሱ ለማክደል ትወስናለች። ዳኒ ቤት ምን ታበስ ሲገባ ትራሱን ልክ እንደተኛ ሰው አስመስላል ነበር የወጣችው ነገር ግን እሷ ቤት አልነበረችም። ዳኒ ገለት አርጎ ሳየው ትራስ ብቻ ነበር ለዳኒም እየነገረችው አይደለም ሁሉ ነገር ደብቃ ነው እያደረገችው ያለችው ሲና ማለት ነው እንግዲህ ከዛ ይገናኛሉ የት ሄደሽ ነው እያላት ነበር የትም አልሄድኩም እባክሽን ለማውሸታት ሞክሪ ሁኝታ ቤት እንዳልነበርሽ እኮ አይቻሉ አይ ዳኒ ፀሐይ እያዞረኝ ነው ስለዚህ ወደ ቤት እያለችው ነበር እያሳበበችና ምክንያት እያደረገች ነው ለዳኔም ምንም ነገር እየነገረችው አይደለም። በራሳ ለማወጣት እየሞከረች ነው ማለት ነው። ከዛ ዳኔ ደጋግሞ ይጠይቃታል። ብቻሽ የምታረጊ ነገር ምንድነው ንገር እያላት ነበር። እሷ ግን ምንም ነገር መናገር አልፈለገችም። በቅርቡ ትደርስበታለ። ለማንኛውም አሁን ግን ወደ ቤትነት እያለች ከዛ ገብተውም እየጠየቃት ነበር። ነገር ግን ኤደን እያደረገችው ያለ ሁሉ ነገር በድብቅ ነው። ምንም እየነገረችው እንዳልሆነ ለቴና እየነገረት ነበር። ሄዱን እኔ ሄዱን አጥቼ መኖር አልችልም። ሄዱ ብቻ ነው የምፈልገው። ይሄን ነገር ግን ቲና አሁን እያደረ እያደረገች ያለችው አባባን ለማሳገድ ትሞክራለች ማለት ነው። አሳግታ በጣም ብዙ ብር ጠይቀዋለች። ብዙ ብር ከጠይቀች በኋላ አባዬ፣ ይሄ ነገር ከሆነ እናንተ አንተና ቲና ነው ሁሉ ነገር የምታቁት። እኔ ምንም እየነገረችኝ አደለም። ቲና ተጠያቂ እያለ ነበር። ቲና ዳኒ በተደጋጋሚ ምን እያደረግሽ ነው ለምንድ እንደዚህ የምታየኝ? እያለችው ነበር ቲና። ከኔው ነገር እያደበቅሽ ነው፣ ምንድ የደበቅሽ ንገሪኝ እያለ በቃ ጊዜው ስደርስ ነግርሃለሁ፣ አትጨነቅ እያለችው ነበር። ዳኒ ግን ለማወቅ ጉጉት አደረበት። ምክንያቱም ቲና አሁን ድብቅ ሆናለች፣ ተደብቃ እያደረገችው ነው። አባዬን ለማሳቀት እንደሞገረችና አባዬን ለመጨረስ እንደሆነ በግልጽ አልነገረችም። ቆይ ትንሽ ደቂቃ በኋላ ሁሉ ነገር ግልጽ አድርጌ እነግርሃለሁ እያለችው ነበር ቲና። እባክሽ የሆነ ፍንጭ ስጪኝ ምን እያደረግሽ ነው? ምንድነው የምትፈልግኝ? ገነ እየደበቅሽ ነው፣ እባክሽን በግልጽ ንገሪ እያለት ነበር። ነገር ግን እሱ እሷ መናገር ግን አልፈለገችም። ደጋግሞ ቢጠይቃቱ ነገርግን ግን መናገር አልፈለገችም ማለት ነው። እንግዲህ በቅርቡ ነገር አለው እያለች ካልብ፣ ከቤቴ ምንታ ቤት ውጭ ብለ ጎጠው ካስወጣ በኋላ ቲና፣ ፍች ፈልጋለሁ እባክሽን እያለት ነበር። እሷ ግን ዛሬ ነገ ያለች ጊዜው እየገደለችበት ነው። ዛሬ ወይን ነገ ትለዋለች፣ ነገር ግን መፈታት አትፈልግም። አሁንማ አባይን ካስገደለች በኋላ እንግዲህ ቤቱ የራሴ ይሆናል፣ ስለዚህ አልወጣም ነው የምትለው መቶ ፐርሰንት እና አባቱ ያለ ካለ ብቻ ስለሆነ አባቱ የአንድ ልጅ ብቻ ስላለ ውርስ በሙሉ ለሱ ስለሚገባ ሙሉ በሙሉ ልካፈል ማለታዊ የማይቀር ነው ማለት ነው። እንግዲህ ቴና አሁን አምራለች ማለት ነው። አባይን ለማስገደል እየሞከረች ነበር። ሙሉ በሙሉ ቤቱን በኔ ስም ካላደረግ አባትን በጭራሽ ልታገኘው ጅንም እያለች ካሊምን ስታስፈራረው ነበር። አሁ ቤቱን በኔ ስም ታደርጋለህ፣ ያላችሁን ሀብት በሙሉ በእኔ ታዘውራላችሁ፣ ከዛ በኋላ አባት በህይወት ታገኘዋለህ ብላ ስታስፈራረው ነበር። ትሰምኛለሽ? አሁንም ሲጠርግ ይገድሻሉ። ስለዚህ በጭራሽ አላደርግም፣ ሳምርሽ ይቀር እንጂ። ስለዚህ አባዬ እየተንጋለ ትን ትነገራሽ አለጸህ ለፖሊስ ችግሬን ፖሊስ መጥራት ይችላል። እኔ ምን ምን የማውቀው ነገር የለም ብዬ እክደዋለው እያለች ነበር። አባዬ ከመጠጥ ቤት ስወጣ እንግዲህ ሰው ከአንተ ሰውታስሮ ስወጣ እየተከተል ነበር ሁለት ሆኖ። ነገር ግን ዳኔ በተደጋጋሚ እየጠየቃት ነበር። ቲና እባክሽ ንገሪ፣ ምን እያሰብሽ ነው? ምን እያደረግሽ ደግሞ፣ አንድ የምንግስ ነገር አለ እያለ በፈገግታ እየጠየቃት ነበር። ከዛ ምንድነ ንገርኝ እያለችው ነበር። መጀመሪያ ምን እያደርግሽ እንዳለ ህገድሽን እና ምንድነ የምትፈልጊ ወይም የምታረግ ንገር ይላታል። ከዛ እሱም ለማወቅ ነበር ፍላጎቱ። ምንም እያደረጉ አልነምቱ ኤደን ትመጣና፣ ኤደን ከዛ ምን እየተፈጠረ ነው ንገር እያለችን ካልብ